ላ ትስርዕ ማፊ ዳዕይ ላ ትስርዕ ማፊ ዳዕይ። አትቸኩል ወይም አትፍጠን፣ አስፈላጊ አይደለም ወይም አያስፈልግም። ፍጥነቱ አያስፈልግም ማለት ነው። ላ ትስርዕ፣ አትፍጠን፣ አትፍጠን፣ አትቸኩል። ማፊ ዳዕይ፣ አስፈላጊ አይደለም ወይም አያስፈልግም። ሴት ከሆነች ደግሞ ላ ትስርዒ ማፊ ዳዕይ እንላታለን።

ልፍ የሳር ወደ ግራ ታጠፍ ወደ ግራ ዙር። ሴት ከሆነች ደግሞ ልፊ የሚን በዕደል ኢሻራ እንላታለን። ልፊ የሚን በዕደል ኢሻራ፣ ከመብራቱ በኋላ መብራቱን ካለፍሽ በኋላ ወደ ቀኝ ታጠፊ ማለት ነው። ልፊ ታጠፊ ዙሪ የሚን ቀኝ የሳር ግራ ልፊ የሚን

መሳር ማለት መኪናዎች አንዱ ከሌላው ጋር እንዳይጋጭ የሚሰመሩላቸው ነጫጭ፣ አንዳንድ ቢጫ መስመሮች ናቸው። ሴት ከሆነች ከሊኪ ፊል መሳር ሀዛ እንላታለን። ከሊኪ ፊል መሳር ሀዛ፣ በዚህ መስመር ውስጥ ሁኚ። ከሊኪ ማለት እዚህ ሁኚ ማለት ነው። ፊ መጣብ ግዳም፣ ፊ መጣብ ግዳም ፊት ለፊት ላይ የፍጥነት መግጃ አለ ማለት ነው። ፊ አለ መጠብ የፍጥነት መግጃ መግጃ። ግዳም ፊት ለፊት ማለት ነው። መጠብ ማለት እነዚህ ጉርብጥ ብለው መንገዶች ላይ የሚሰሩት መኪናዎች እዛ ላይ ሲደርሱ ፍጥነታቸውን እንዲቀንሱ የሚያደርጋቸው ነገር ነው። ይህንን ይመስላል። እንተብህ ምን ሰያራ እሊወራ እንተብህ ምን ሰያራ እሊወራ፣ ኋላ ካለው መኪና ተጠንቀቅ ማለት ነው። እንተብህ ተጠንቀቅ ምን ከሰያራ ወይም ሰያራ መኪና ነው። እሊወራ ኋላ ያለው ከኋላ በኩል ያለው ሴት ከሆነች እንተብህ ምን ሰያራ እሊወራ እንላታለን።

ለው እትከረምት ወግፍ ሂና እባክህ እዚህ አቁም ማለት ነው። ለውት ከረምት ማለት እባክህ እንደ ማለት ነው። ወግፍ አቁም፣ ሂና እዚህ። ሴት ከሆነች ለውት ከረምቲ ወግፊ ሂና እንላታለን። ለው እትከረምቲ ወግፊ ሂና። ለውት ከረምቲ ማለት እባክሽን ማለት ነው። ወግፊ አቁሚ ኢዛ ትግደር ልፍ የሚን ኢዛ ትግደር ልፍ የሚን፣ ከቻልክ ወደ ቀኝ ታጠፍ ወይም ወደ ቀኝ ዙር ማለት ነው። ኢዛ ትግደር ከቻልክ፣ ልፍ ዙር ወይም ታጠፍ፣ የሚን ቀኝ። ሴት ከሆነች ኢዛ ትግደሪ ልፊ የሚን እንላታለን። ኢዛ ትግደሪ ልፊ የሚን

ገፍል ወይም እግፍል አልባብ አልባብ ሙ ሙሰከር በሩ ዝጋ በሩ አልተዘጋም ማለት ነው። ገፍል ወይም እግፍል ማለት ዝጋ ማለት ነው። አልባብ ወይም ባብ በር ሙ ሙሰከር አልተዘጋም ሙሰከር ዝግ ነው ወይም ተዘግቷል ማለት ነው። መግፉል ወይም ሙገፍል ዝግ ነው ወይም ተዘግቷል። ለማለት የምንጠቀማቸው ተጨማሪ ቃላቶች ናቸው። ሴት ከሆነች ገፍሊ ወይም እግፍሊ አልባብ አልባብ ሙ ሙዘከር እንላታለን። ገፍሊ ወይም እግፍሊ ማለት ዝጊ ማለት ነው። ትባ ትጅልስ ግዳም ወላ ወራ፣ ትባ ትጅልስ ግዳም ወላ ወራ፣ ፊት ለፊት ወይስ ኋላ መቀመጥ ትፈልጋለህ ማለት ነው። ትባ ትፈልጋለህ ትጅልስ ትቀመጣለህ ትባ ትጅልስ ለመቀመጥ ትፈልጋለህ ግዳም ፊት ለፊት ወላ ወይስ ወራ ኋላ ሴት ከሆነች ደግሞ ትቢ ትጅልሲ ግዳም ወላ ወራ እንላታለን ትቢ ማለት ትፈልጊያለሽ ማለት ነው ትጅልሲ ትቀመጫለሽ ትቢ ትጅልሲ ለመቀመጥ ትፈልጊያለሽ ከሊና ንምሺ ምን ጠሪክ ሙክተሰር ከሊና ንምሺ ምን ጠሪክ ሙክተሰር፣ ና በአቋራጭ መንገድ እንሄድ ማለት ነው። ከሊና ማለት ናስኪ እንደ ማለት ነው። ንምሺ እንሄድ፣ ምን በኩል፣ ጠሪክ መንገድ ነው። ሙክተሰር አቋራጭ። ከሊና ማለት ለሴትም ለወንድም ልንጠቀሙ እንችላለን። ናስኪ ወይም ስኪ እንደ ማለት እህቴ፣ መስሎኝ ነው ማለት መልሽልኝ። ይህንን ጥያቄ ከአንዴም ሁለቴ፣ ሶስቴ መልሽ ዋለሁኝ። ለምን እንደማታዩት ወይም እንዳላየሹ እንጃ። ዘኔት ዘኔት መሰለኝ ማለት ነው ዘኔት ኪዳ፣ ዘኔት ኪዳ እንደዚህ ወይም እንዲህ መሰለኝ ማለት ነው። ኪዳ ማለት እንደዚህ ወይም እንዲህ ማለት ነው። አንቺን የምገልጽበት ቃል የለኝም። ሂቴ አያግዘኝም፣ እያገዘኝ አይደለም። እሱም አያዛውም ለማለት ህወ ማ ይሳዕድኒ፣ ይሳዕድኒ፣ ህወ ማ ይሳዕድኒ፣ እሱ አያግዘኝም ማለት ነው። ህወ እሱ፣ ማ ይሳዕድኒ አያግዘኝም። ሴት ከሆነች ምን እንላለን? ህያ ማ ትሳዕድኒ እንላለን። ህያ ማ እሷ አታግዘኝም ማለት ነው። ህያ እሷ ማትሳዕድኒ አታግዘኝም። ወህዎ ማይጉሎ ይሳዕድኒ፣ ወህዎ ማይጉሎ ይሳዕድኒ እሱም እሱም እሱም ወይም እሱም ቢሆን እንዲያግዘኝ አይነግረውም ማለት ነው። ወህዎ እሱም ወይም እሱም ቢሆን ማለት ነው። ማይጉሎ አይነግረውም፣ አይለውም ይሳዕድኒ ያግዘኛል ማ ይሳዕድኒ አያግዘኝም። ማይጉሎ ይሳዕድኒ እንዲያግዘኝ አይነግረውም አግዛት አይለውም ማለት ነው። ሴት ከሆነች ደግሞ ወህያ ማትጉልሃ ትጉልሃ ትሳዕድኒ። ወህያ ማትጉልሃ ትሳዕድኒ እሷም ወይም እሷም ብትሆን እንድታግዘኝ አትነግራትም ማለት ነው። ወህያ እሷም ወይም እሷም ብትሆን ማትጉልሃ አትነግራትም ወይም አትላትም። ትሳዕድኒ ታግዘኛለች። ማ ትሳዕድኒ አታግዘኝም። ማትጉልሃ ትሳዕድኒ እንድታግዘኝ አትነግራትም ወይም አግዣት አትላትም ማለት ነው።